እሷም ትመልስና እ ሀና ነው እንዴ? እሷ መጀመሪያ የምትሰራበት የነበረችው እዛ ሰዎች ጋር ተቀጥራ ትሰራ ነበር፣ ሰራተኛ ነበረች ብላ ትለዋለች። ነው እንዴ? አሁን አወኩኝ። ማንነቷንና ታሪኳን ሰርቀሽ ልጅ ነሽ ብለሽ የገባሻት ልጅ ናት አደል እንዴ? ከስራውም እንዳስባረርሻት አውቃለሁ ብሎ ይላታል። ማርቆስ ምን እያልክ ነው ምናምን ብላ ስትጮህበት፣ ተይ እርግብ ነፍሴ፣ አውቃለሁ እኮ ሁሉን ነገር፣ እድሜ ላንቺ፣ እሷን ነበር የማላቃት። እሷንም ዛሬ አውቃታለሁኝ። አንድ ቀን ትጠቅመኛለች፣ ልከተላት ይላታል። አሁን እነ እና አጎቱ አንድ ላይ እየሄዱ እያለ አጎትየውም ስለዚህ ስለሞተው ልጅ እኮ ምንም አይነት መፍትሄ አላገኘንም፣ ፍንጭም የለውም ብሎ ይላል። እና ምን ላድርግ ብሎ ሲለውም ዱብ አለም እና ምን ላድርግ ሲለው በቃ ወደ መጣንበት እንሂድ ይላል። በቃ እሺ እንሂድ ብሎ ሲለው ወዴት ያልኩ መስሎህ ነው? ወደ አሜሪካን እኮ ነው ብሎ ሲለው፣ እሱም ደግሞ እኔማ አንድ ነገር ሳይሆን አልሄድም ብሎ ሲለው፣ አጎትየውም በቃ እነሱ በፈለጉና በወደዱት ነገር ይድረሱበት፣ እኛ እዚህ ውስጥ ምን አገባን? እንሄድ ብሎ ሲለው እሱ ግን ይሄንን ያደረግኩትን ነገር ሳላስተካክል ይችን ሰዎቹ ሜዳ ላይ አስጥቼ ጥያቸው አልሄድም ብሎ ይላል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዝት ይበርልን እያልን ዛሬ ይዘንላችሁ የመጣነው ኖላዊ ድራማ ነው። ኖላዊ እጅግ አስተማሪና አጓጊ እየሆነ አሁን በሁሉም በኩል እርግብ ውጥርጥሯ የወጣ ትመስላለች። ቻናሉን፣ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ፣ እያልን እንግዲህ እርግብ በዛም በዚህም በዛም በዛም የሚከታተላት ሰው በጣም በስቶባታል። አሁን እንግዲህ ፖሊሶቹም እዛ እየተከታተሏት ነው። በዚህ ደግሞ ማርቆስ ድሮ የታፈቅረውን ያፈቅራት የነበረው ልጅ ግን በብዙ ነገሮች ጉዳት ስላደረሰችበት ያንን ነገር ለመበቀል እያንዳንዱ መንገዷንና የምትጓዝ የምትጓዝበትን መንገዶች ሁሉ እየተከታተለ የሚገኘው እሱም ከእሷ ጋር ከሀና ጋር እቺ ማናት ብሎ ሲለው እሷም ሀና እንደሆነች ትነግረዋለች እና የማንነቷንና ታሪኳን ሰርቃ ወደ እዛ ቤት ከዛ ቤትም ከስራዋ እንዳባረረቻት ይነግራታል። እሷ ግን ማርቆስ ምን እያልክ ነው ብላ ስትለው ተይ እርግብ ነፍሴ ብሎ ይላታል። እንግዲህ የሀና አባት ወደ ቤት ሲመጡ አባዬ፣ የትን ያመሸው? ምን ሆነህ ነው? ብላ በጥያቄ ብታፋጥትም አረ እኔ እኮ ደህና ነኝ፣ ልጄ፣ ከነጆሮ ጋር አንድ ላይ አምሽተን ነው ብሎ ሲላት እንዲ፣ አባዬ፣ ምን ሆነህ ነው? ምን ስራ ጀመርክ እንዴ? ምናምን ስትለው እንዴ፣ ምን ማለት ነው ደግሞ ይሄ? የምን ስራ ነው? ብሎ ሲላት ባለፈው እኮ ስራ ልፈልግ ብለኸኝ ነበረ ብላ ስትለው እሱ የሚመልስና አባቷ የሚመልሱና እና ታዲያ ምን ብለ ምን ሆነሽ ነው ስላት ራ አባዬ እንዲያው ያልሆነ ነገር ጀምራችሁ እንዳይሆን ብዬ ነው ምናምን ስትለው እሳቸው የሚመልሱና፣ እንዴት እንደዚህ ያለሽ እኔ አባትሽ የማይሆን ነገር ውስጥ እገባለሁ ወይ ብሎ ይሏታል። እሷም ደግሞ ውይ አባዬ ይቅርታ ምናምን ብላ ትላለች። አሁን እራት እንብላ ብላ ስትል እኔ አልበላም ከነሱ ጋር በልቻለሁ ወይ ብሎ ሲላትም እንዲያባዬ አባዬ፣ እና ታዲያ እኔ ሁሉ ሰዓት ስጠብቅሁ ቆይቼ አሁን አልበላም ትለኛለህ ወይ ብላ ስትለው አባትየው በይ እናቴ፣ እኔ እኮ በአንቺ ሽሮ አልጨክንም ብሎ ሲላት አባትየውም ቀስ በቀስ ለባዩሽ ለማወጣጣት እየፈለጉ እያለ በዚህም በዛም ብለው፣ ይቺ ልጅ ግን ማናት? እኔም ልሽ ፎቶን የሰረቀችው ልጅ ያቺ ሴት ማናት? ብሎ ሲጠይቋት አባዬ ለምንድን ነው የምትጠይቀኝ? እኔ ምንም ነገር እንድትጠይቀኝ አልፈልግም። እኔ ምንም ነገር ማወቅ አልፈልግም። እኔ አባቴም ዘመዴም አንተ ነህ፣ ያለዛ በቃ ወደ ደሴ እንመለስ ብላ ስትለው፣ አባትየውም ለምንድን ነው ወደ ደሴ የምንመለሰው ትምህርትሽስ? ብሎ ይላታል እንዲህ አባዬ እኔ ከምንም በላይ አንተ እሱ አይበልጥብኝም፣ አንተ ነህ የምትበልጠው፣ አንተ ብቻ ነህ ብላ ስትለው እሱም ደግሞ በጣም ነው እንትን ያለችው እሱ የሚመልስና አይ እንደዛ አይደለም፣ እሺ በቃ ብሎ ሲላት እንግዲህ ድን ብላልዬ ቁማ እየዘፈነች ነው ወፌ ይላላ ድን ብላል አይኗ ያባብላል እያለች እየዘፈነች እያለ ፈነች እያለ ምናሴ መጣና ቁርስ ደርሷል ወይ ብሎ ሲጠይቃት አዎ ደርሷል እኮ እያለች እንግዲህ ድምጿ አሪፍ እንደሆነ ሲነግራት እሷም እንግዲህ እየተሽኮረመመች አመሰግናለሁ ምናምን ትለዋለች። በቃ እኔም እኮ ላግዝሽ እንዴ ምግብ መስራት እኮ እችላለሁ ብላ ስትል ውይ አቦይ አባት ያውጡኝ፣ እንዴት ነው ደግሞ እንደዚህ የሚሆነው ሴት ወንድ ልጅ እንዴት ማዠት ይገባል? ሴት ልጅ ናት እንጂ ወንድ ልጅ ከበጡ ወንድ ልጅ ሴት ልጅ ከማዠቱ ነው የሚባለው፣ እያለች እንግዲህ አቡይ አባቴ ድረሱልኝ እያለች በላንታ፣ አሁን ሂድና ተቀመጥ፣ እኔ ራሴ ምግቡን አመጣልሃለሁ ብላ ትላለች። ምክንያቱም በሷ ወንድ ልጅ ወጥ ቤት መግባትና ስራ መስራት ነውር ሁኖ ሰአይ ነው እና። እንዲያው ጉድ ሳይሰማ መስከረም አይጠባም ይላሉ አሉ ብላ ወንዱ ልጅ ማጀት ገብቼ ካልተንጎዳጎድኩ ይላል ወይ ብላ እንግዲህ ለብቻዋን እያጉረመረመች ትገኛለች። ሰላምዬ ቁጭ ብላ ቁርሷን እየበላች ነው። የዛሬ ቁርስ ደግሞ እንዴት ነው የሚጣፍጠው እያለች እየበላች እያለ አባቷ ይመጣል። አባቷ በኋላ እጁ ስልክ ደብቆ ይዞ ይመጣና ዝም ይላታል እንዲህ አባዬ ዛሬ ነገሩ እንዴት ነው ሰላምታም የለም እንዴ ብላ ትላለች እሳቸውም ይመልሱና አቶ መስፍን እየበላሽ ስለሆነ እኮ ነው ብሎ ይላታል እሷም ደግሞ ሰላም እያበላች ለማውራት ችግር ባይኖርባትም እኔ ግን እየበለው ማውራት አልወድም ብሎ ይላል ስለዚህ እና ታዲያ አሁንስ እንዴት ነው የምታወራኝ እየበላሁ እኮ ነው የማወራው እያለች ስትል እንዴ ዛሬ ደግሞ የለለች ጨምረሃል እያለች እንግዲህ አባቷ ጋር መልስ በመልስ እየሆኑ ነው። አባቷ አግባብተው ስላለልኝ ሊጠይቋት ነው። አለል ልጄ፣ ማሞከስ ችግር አለው ወይ አባዬ? ሲበዛ ትንሽ ሲበዛ የሆነ ነገር አለው ከጀርባው። እስኪ ከጀርባህ ምንድን ነው ያያዝከው? ምንድን ነው እንትን ያልከው? እያለች ታፋጥጣለች ማለት ነው። እሳቸው ምን እንዳመጣሁልሽ ገምቼ ገምቺ ምንድነው ካልገመትሽ አልሰጥሽም እያለ ሲላታል። እንዲያው ምን ይሻልሻል በቃ ይስጦታ ከሰጠውሽ በኋላ ግን አንድ ነገር የምጠይቅሽ አለ ብለው ሲሏት፣ እሺ በቃ ስጠኝና ችግር የለው ብላ ትላለች። ከዛም ስልኩን ስታየው አይኗ ብር ብሎ ሊወጣ ትንሽ ነው የሚቀራት። ሰላምዬ እቤቱን ቤቱን በአንድ እግሩ አቁመዋለች። ስልኩን ስታየው እንዲ አባዬ የኔ ነው እንዲህ ስልክ ወይኒ ሲያምር፣ እያለች ወደ ላይ ወደ ታች እየዘለለች እቤቱን በአንድ እግሩ አቁማዋለች ማለት ነው፣ ቤቱን በአንድ እግሯ አቁማ ደስታዋ ወደርና ግድ የለውም እንዴ፣ ለልጄ ደግሞ ያላመጣሁላት ምንድን ነው? እንዲያ አባዬ በጣም ነው የምወድ። ተነጋገሪና ተረጋጊና ቁጭ ባይ ላወራሽ የመጣሁትን ነገር ላውራሽ ብሎ ስትል እንዲያ አባዬ በቃ በቃ ዛሬ እንኳን አላወራህም በቃ በቃ በቃ ይበቃኛል፣ እኔ ምንም ማውራት አልችልም፣ ለሌላ ጊዜ አስቀምጠው ብላ ስትል አባትየውም አቶ መስፍን ሰላም ብለው ይጠሯትና በቃ አንድ ነገር ያመጣሁትን ነገር እንኳን ሳልነግርሽ ጥለሽ ሄድሽ ወይ እያሉ በልጃቸው ተገርመዋል። አሁን ሶፋ ላይ ቁጭ ብላ እርግብ ተብያ ጸጉሯን እያበጠረች እያለ ሰላም ትመጣና አባዬ ምን እንዳመጣልኝ ታውቂያለሽ ብሎ ስላ ስትላት ገምቼ ስትላታለች። እሷ ምንድን ያመጣልሽ ምናምን ስትላ ቆይ ላሳይሽ ብላ ትላትና ታሳያታለች ስልኩን። እንዴ ያምራል በጣም ነው የሚያምረው ወይኔ በጣም ነው የሚያምር፣ ብላ በጣም ደስ ብሏት እየሳቀች ነው የምትገኘው እርግብ ማለት ነው። እሷም ደግሞ ምን ይደረጋል ለአንቺ የሚገዛልሽ አባት የለሽም፣ ብላ ስትላት፣ እሷም ደግሞ አባዬ የኔስ አባት አይደለም ወይ? ብላ ስትላት፣ አረባክሽ ነው እንዴ አላወቅኩም ነው ብለሽ ነው ብላ ትላታለች ሰላምም እሷም ትመልስ እርግብም ትመልስ እና ለካ ለዚህ ነው የመጣሽው እኔ እኮ ደስ ብሎሽ ልታሳየኝ የመሰለኝ ግና አንቺ ሆን ብሎ እኔን ለማናደድ ነው እንዴ የመጣሽው ብሎ ስላት አንቺ እኮ እህቴ ነሽ ለምንድን ነው ማበሳጭሽ እያለች እርግብ ስላትም አረ እባክሽ እኔ እህትሽ ነኝ እህቴ ነሽ እንዴ አላወቅኩም እኔ ብላ ትላለች። እርግብም ርግብም ትመልስና ቆይ ለምንድን ነው ግን የዚህን ያክል የምትጠይኝ ብላ ስትላት እኔ አንቺን አይደለም የምጠላሽ ምጠላሽ ስራሽን ነው ብላ ስትልሽ፣ እንዲያውም እውነቱን ልንገርሽ እኔ በጣም ነው እየምጠላሽ በጣም ነው የሚጠላሽ እዚህ ቤት ውስጥ ከመጀመሪያ ጀምሮ የምታደርጋቸው ነገሮች ሁሉ ምንም ደስ አይሉኝም። እንዲያውም በጣም እንድጠላሽ ነው ያደረግሽኝ። እስኪ ምንሽ እስኪ ራስሽን ዘወር ለሽ ምንሽም እኮ የእኛም ቤት ልጅ አትመስም፣ ቤተሰቦቻችን ራሷ አትመስም እያለች እሷም ደግሞ ታንባርቅባታለች። ሰላምዬ ትመልስላትና በጣም ነው የምጠላሽ፣ ማታስተካክ ከሆነ ደገማን ጠልጥዬ ነው ማወጣሽ ብላ እያለቻት ትዝጥባትና ጥላት ትሄዳለች። እርግብም በጣም ትናደድ እና የሶፋዎቹን ትራሶች አንስታ አንዴ ወደዚህ አንድ ወደዛ ትወረውራቸዋለች። አባትየውም ወደ አሜሪካን እንሂድ እያሉ ስለሚያስቸግሩት ስላጎቱ ከጆሮ ጋር እያወሩ እዛች አጎትህ ግን እንዴት ናቸው ብሎ ሲል እባክህ እዛ ጠባብ ክፍል ሲገባ እኮ ሌላ ነገር ነው የሚሆነው እያለ ይሰማል። ሀንቾ ሳጠረጥር አቀርም ያቺ ተንከሲስ የሆነች ልጅ ነግራታለች። እኔ ሀንቾን የሚያስከፋት ነገር ምንም ቢሆን አላደርግም እያለ ይላል። እኛ እኮ ለሷ ብለን ነው ይህን ሁሉ ነገር የምናደርገው እያለ ተምች፣ እሷ ፈለገች አልፈለገች ምን አገባኝ፣ እውነቱን እንዲወጣ ብቻ ነው የምፈልገው ብሎ ተምች አይኑን አፍጥቷል። ጆሮ ግን ይህን ነገር አላደርግም፣ እሷ የሚያስደስታት እና ማያስከፋት ከሆነ ማድረግ አልፈልግም እያለ ቢልም እሱ ግን በቃ እሱ ግን በጣም አካብዷል። ጆሮ አይሆንም ብሏል። ሁሉ ነገር ሚስጥር መውጣት አለበት እያለ ነው። እርግብ ደግሞ ወጥ ቤት ሂዳ እንግዲህ ሰራተኛዋን ምግብ እንደሰራላት ትበላለ ትጠይቃታለች። ምግብ አለ እኮ ግፍ እንዳይሆንብሽ እያለች ብዙ ነገር ትላታለች። እሷም ደግሞ ምን ሆነሽ ነው? እረ ባክሽ፣ እኔ እኮ ግፉን ብዬ ነው ብላ ስትላትም ችግር የለውም፣ ግፉን የኔ ይግፋኝ። አሁን እንቁላል ስሪልኝ ብላ ትላታለች። እዚህ ቤት እያለሽ እኔም በጣም መፍራትና ማክበር አለብሽ ብላ ማስጠንቀቂያ ትሰጣትና ነድም ብላል ትላለች። የእናት ሆድ ሽንጉርጉር ነው ማለት እንደዚህ ነው። አሁን ይቺ ምን አይነቷ ወረንጦ ናት? ይቺ ነው እንዲወለዷት እያለች ለብቻ ትላለች ለብቻዬ ለብቻ ሽ፣ እያመምሽ እያማሽ መሆኑ ነው ወይ ብላ እርግብ ተመልሳት መጣ ወይ አንቺስ፣ እንዲያውም ምን አይነቷ ኮቴ ብስ ነሽ፣ ኮቴ የለሽም እንዴ ብላ ስትላት፣ እሷም ደግሞ ይቅርታ ትጠይቃትና ምግቡን እንድትሰራላት ታዛትና ወጣት ትሄዳለች። ምናለህ ያፌ ቢያስ ዝም ቢል እረ ባክህ እንዳታስገድለኝ እያለች እንግዲህ ለብች ትላለች። ኧረ ሆዴ ቻለው፣ ኧረ ሆዴ ቻለው ቻለው፣ ኧረ ልቤ ቻለው እያለች የሆድ ብሶቷን ዘፈን ትዘፍናለች። ሰላም ለብቻዋ ቁጭ ብላ ፎቶውን ከዛ ከዚህ እየተነሳች አንዴ በግራ አንዴ በቀኝ የህፃን ልጅ በህይወቷ ስልክ አይታ የማታውቅ ነው የምትመስለው እና አባቷ ፎቶ እየተነሱ ፎቶ እየተነሳች እያለ አቶ መስፍን ይመጡና በቃ በሁኔታዋ በአክቷ ምንም በቃ በጣም ደስተኛ እንደሆነ ሲያዩ አባዬና በቃ ፎቶ እንነሳ እያለች ከአባቷ እየተሽከረከሩ አንዴ ወደ ላይ አንዴ ወደ ታች እያሉ ቪዲዮቸውን ይነሳሉ። እሷም ደግሞ አሁን በጣም ደስ ብሏታል ስልኩን ስላገኘች ማለት ነው። ምንድን ነው አንቺ የመጀመሪያ ቀን ነው እንዴ ስልክ የያዝሽው? አብድሽ ልታሳብጂ ነው ወይ ብለው ይሏታል። አቶ መስፈንም አሁን ደግሞ ተቀመጥና እንነሳ ብላ ስትለው አንቺ ምንነሽ ነው እንዴ ስልክ ብርቅሽ ነው ወይ ምናምን ብሎ ሲላት እንዲህ እስኪ አባዬ እስኪ በደንብ ካሜራውን ተመልክተው ቅድም ነገር እኮ ጀምሬ የሆነ ነገር ልነግርሽ ነው ብሎ ሲላት እሷም ደግሞ አባዬ ደግሞ ሌላ ጊዜ አናወራም ወይ? አሁን በዚህ ሰዓት ምን ይወራል? እኔ ዛሬ ማውራት አልፈልግም። እሺ ምንድነው? ምናምን ብላ ስትል እንግዲህ ስለ ድርጅቱ ይጠይቃትና በትንሹም ቢሆን ከእናትሽ ጋር ያወራችሁትን ነገር አውቃለሁኝ ብሎ ሲላት እሷ ደግሞ ትመልስና አሀ፣ ገባኝ። አንተ ነህ ወደ ስራ እንዲመለስ ነው እንዴ አግባባት ብላ ይህንን ስልክ የገዛህልኝ ብላ ስላለልኝ ስለ አንተ ነህ ትጠይቃለች። አንተነህ ነህ እሺ እንዳልኩ እንዲሆን አንተ ነህ ለምንድን ነው የማይመጣው ብላ ስትል ለምንድነው የማይሆነው? አይሆንም አይሆንም አልኩ አባዬ፣ ብላ አይኗን ትፈጣጣለች። እኔ ስልኩን ሰጠው ብልን ብለህ ከሆነ እንደዚህ የምትለኝ ስልኩንም አልፈልገውም ብላ ትለዋለች። እሳቸውም የሚመልሱና አቶ መስፍንም እኔ እንደዛ አይደለም፣ ስልኩን ስለምትወጂው ነው ስለማያስፈልግሽ ነው የገዛሁልሽ ብሎ ብላትም፣ አባዬ ስልኩን ስለገዛህልኝ አመሰግናለሁ። ያንተ ስጦታ ስለሆነ እይዘዋለሁ። ግን ማሰብ ያለብን አንተም እማዬም አንተ ነህ፣ ወደ ስራ እንደማይመለስ እንዲመለስ እንዳታስቡበት ብላ አቶ መስፍንን ቁጭ አድርጋቸው ጥላ ትወጣለች ማለት ነው። እሳቸውም ይመልሱና እች ልጅ ግን ምን ሆናለች? ምን አድርጓት ነው የዚህን ያክል? ይህን ነገርማ አጣርቼ መድረስ አለብኝ ብለው ወደ ማጣራታቸው ለመሄድ ራሳቸውን ያዘጋጁ ይመስላሉ። አሁን እንግዲህ ፖሊሶቹ ወደ ምርመራ ቦታቸው ገብተዋል። አብያ ተምቻባት አባት፣ የተምቻ አጎት አንዱንም አንዱንም እየጠየቋቸው እያለ ምን አለ ምን አመጣችሁ እያለ ሲጠይቁ እንግዲህ ያው እነሱም ደግሞ አንዳንድ ነገር እንዳመጡና ልጅቷም እና የሆነ ልጅ አብሯት እንዳለ እና አብሯት እንዳለ አብሯት የሆነ ልጅ እንዳዩ እና ከርግብ ጋራ እሱንም ፎቶ አነስቶ እንዲያመጣላቸው ለጆሮ ሲነግሩት፣ ግን እኮ የኔ ስልኬ ጆ እንትና ጠጠርናት ፎቶ አታነሳም ብሎ ሲል በቃ እንደ ስጦታ እንዲሆነ ይህንን ወሬ ስላመጣ ስልክ ገዝቼ እሰጥሃለሁ ብሎ አጎትየውም ይናገራል። ምክንያቱም እዛች ጣንትን ውስጥ ሲገቡ ሌላ ሰው ስለሚሆንባቸው ማለት ነው የምርመራ ክፍላቸውን ይለቁና ወደ ውጭ ይወጣሉ። ወደ ውጭ ወጥተውም አሁን እርግብ መጋረጃዋን እየሸጠች ነው። መጋረጃዋን እየሸጠች እያለ ቁማ ልጁ መቶ ይጠይቃታል። ስላለው ነገር ይነግራታል። እሷም ደግሞ ምናሴን ታገኝና ወንድሜ ብላ ጥምጥም ብላ ታቅፈዋለች። ከዛም በኋላ እንኳን መጣህልኝ እያለች በደስታ ትዘላለች ማለት ነው። ከዛን በኋላ ና እንቀመጥ ብላ ስትለው አስተናግጅ እንጂ ገባያልሽ እኮ ብሎ ሲላት በቃ ልጆቹ ያሳዩታል ብላ ታጎቷው እኮ ወንድሟ ጋር ቁጭ ትላለች። ወንድሟ ጋር ቁጭ ብላ እሱም ደግሞ በጣም እንደሚያምር የማየ ልባ ቃናት ይህን የመሰለ ሱፍ ከፈተችልኝ ስለመጣህ በጣም ደስ ብሎኛል እያለ ስትል፣ እኔ ራሱ እንደ ዛሬ እንደዚህ ባለመምጣቴ በጣም ነው የጸጸተኝ ብሎ ሲል እህቴ ለካ እንደዚህ እሳት የላሰች ነጋዴ ናት እያለ ብሎ ሲላትም ደግሞ እንዴት ነው ሌሎቹ ግን እንዳንተ የሚኮሩብኝ አይመስሉም ምናምን ብላ ስትል፣ እንኳን ይኮሩብኝ ይቅርና ጭራሽ አይወዱኝም እያለች ስትል፣ እንግዲህ እሺ አባዬን ተው ሰላም ግን እንዳም በጣም እንደምጠላኝ ትነግ ነግራኛለች ምናምን ስትለው፣ እሱ ደግሞ ሰላም ምርጥ ሰው ናት ብላ ስትለው፣ እሷ እንደምጠላኝ ነገረችኝ እራስዎ ናት። አባዬ ስልክ ገዝቶላት ሆን ብላ ልታስቀናኝ መጣችና እያለች ትናገራለች። ምክንያቱም እሷ ግን በቃ ማለት ምን አለበት የሆነ ምንድን ነው ደስ የሚለኝ አብራኝ ስትሆን እንደዚህ ሳረግ እያለች ትላለች። አሁን ስልኩን ይዛ ከሀናና ሰላም አንድ ላይ ሆኖም ስልኩ ብቻውን ስለ ብስኩት ትነግራታለች። ግን እኮ ስልኩ ብቻውን አይደለም የመጣው ስልኩን ይዞ ሲመጣ አንተነህ ወደ ስራ እንዲመጣ እንድፈቅድላቸው ሊነግሩኝ ነው ምናምን ብሎ ይኖታል። ቆይ ግን ለምን ይህን ያክል ልጁ የምን የተቀየረ ታምር ቢኖረው ነው ብላ ስትል፣ ከመጀመሪያ ጀምሮ ሁሉን ነገር ማስተካከል የምችለው እሱ ብቻ ነው ብላ እማዬ ታምናለች እያለች ሰላምዬም ትነግራታለች ማለት ነው። ሃናም ደግሞ እንግዲህ በቃ ሁሉን ነገር ንገሪያቸው ብላ ስትላት፣ እንዴት ነው የምነግራቸው? እማዬ ይህንን ብትሰማ አናቱን ሰንጥቃ ነው ምጥ ትለው እንደዚሁ የምትለቀው ናት ወይ ብላ በጣም እየተጨነቀች ትናገራለች። እኔስ ዝም ብዬ ሳይሽ ከነሱ ቀድመሽ አንቺ ነሽ የምታገኘው የሚመስለኝ ብላ ስትል፣ አዎ እሱም አይቀርም እንደዛ ነው ነገሩ፣ እያሉ እንግዲህ ሀና እና ሰላም አንድ ላይ ያወራሉ ማለት ነው። በተደጋጋሚ ስሙ እየተነሳ ስለሆነ መሰለኝ ናፍቆኛል እያለች ነው የምትገኘው ሰላም ማለት ነው። በቃ የሆነ ነገር አስነክቶኝ ነው እንጂ በጤና አይደለም እንደዚህ የሆንኩት፣ እያለች ለብቻዋ እንግዲህ ስለ ራሳ እንትን እያለች ነው። አሁን ድጋሜ ስልካቸውን አንስተው ፎቷቸውን እየተነሱ ፎቶ እያሳየቻት አንድ ላይ ሆነው ፎቷቸውን ቀጭ ቀጭ እያደረጉ ይገኛሉ፣ ሰላምዬ እና ሀና ማለት ነው። የስልክ ዛሬ በቃ ባይውልም አያድርም ማርቆስ ድንጋይ ላይ ቁጭ ብሏል። ዛሬም ቁጭ ብሎ ስልኩን እየነካካ እያወራ ነው የሚገኘው ስልክ ይደውልላት እና ማን ስታወራ ስልኩን ስታነሳ ምናሴ አብሮ እንዳለና በስሙ ሄሎ ማርክ ብላ ምን ስትሎ አቆላመሺ ማለት ነው ወይ ብሎ ለካ የተጫወተች ነበረኝ ምናምን ቆንጆ ባላለሽ ብሎ እያሌላታል። እሷም ደግሞ የምንባል እያለች ትላለች። ምክንያቱም ምናሴ ባሏ መስሏት ነው። ማርቆስም ማለት ነው ቅድም እኮ ሱቅሽ ድረስ መጥቼ ነበረ እያለ ይላታል። እሷም ደግሞ ከትከት ብላ ትስቃለች። ትስቅና ተነስታ ወንድሜ ነው ምናምን ስትለው የምን ወንድም ነው? ምክንያቱም እነሱ ማርቆስ የቤቱ ልጅ እንዳልሆነች ስለሚያቅ ያለውን ነገር በደንብ ስለሚያቅ የውልህ ማርቆስ ምን ልሁን ነው የምትለይ? ምናምን ብላ እንግዲህ እየተንደንበር ወቶ ታወራለች ማለት ነው። አሁን ቁጭ ብላ እያወሩ ነው። አቶ መስፍንና ድንብላል ነው የምትባለው ድንብላሏ ማለት ነው። ቆሞ እያወሩ እያለ ችግር እንዳለ አንዳንድ ነገሮች ጠይቃት፣ እረ ሁሉ ነገር ሰላም ነው፣ ብቻ ግን እንዲሁ አንዲት ልጅ አለች፣ እንዲሁ ምን እንዳደረግኳት አላቅም ብላ ስለ እርግብ ትነግራለች። በቃ እቴይ እውን ያስተካክለዋል እያለች ነው። አሁን ቁጭ ብላ እንግዲህ አሁን ማርቆስ ትዝታው መቶበታል ማለት ነው። የድሮ ፍቅሩ የድሮ ትዝታው አቤት፣ አቤት፣ አቤት ትላላች እና የገጠር ፍቅር እዛ ቁጭ ብሏል። ሰላምዬ ከምናሴ ጋ እያወራች ነው የምትገኘው። ቢመጣ ምን ችግር አለው ብሎ ሲላት፣ አይሆንም፣ አይሆንም ብላ አሁንም እንደገና ከወንድሟ ጋር ትፋጠጣለች። ለምን ሲላት፣ ወጣ ትላት ትሄዳለች። ክፍሉን ትጥልለት ወጣት እና ወጣት ትሄዳለች። ቆይ ለምን ሰላም ሰላም ሰላም ቢላትም እሷ ግን መስሚያ የጥጥ ነው እያለች ነው የምትመስለው። አሰማን ብላ ጥላው የሄደች እሱም ተከትሏት ይወጣል ማለት ነው። ተምችና ጆሮ ቁመው ዛሬም እየጠበቋት ነው የሚገኙት ምን ይዛ እንደምትመጣ። እሷ ግን ሳትመጣላቸው ቀርታለች ማለት ነው። አሁን ደውላ ወይዘሮ ባዩሽ ባዮሽ ላገኝሽ ነው ብላ ስትላት፣ እንግዲህ ርግብ እየሮጠች አክስቷን ልታገኝ ሄዳለች። እነሱ አግኝተውታል ያግኝተውታል። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች፣ በያላችሁ ሰላማችሁ ብዙ ትርፍ ይበልልን። ላይክሽር ሸር ሰብስክራይብ ማድረጋችሁ እንዳትረሱት። በያላችሁበት ሰላማችሁ ይብዛ። ባይ ባይ።